ይሄሽ ነው በቃ? አዎ፣ ጫኝኝ እንጂ ቃልጭ ነው። በጣም መንዳ ትፈልጊያለሽ መኪና? በጣም በጣም አይደለም። በጣም ላስነዳሽ አሁን። ኧረ በፍጹም ካሁን በኋላ እንዲሽ ብለሽ መኪና አይ፣ ሳልክ ግን ላስነዳሽ ነው ለምን መሰለሽ፣ አንቺ ዝም በጣም በጣም ከሆነ መንዳት የምትችው መኪና አለ። ቢጫ ቀለም ትወጃለሽ? እኔ ፒንክ ነው የምወጣው። ለጊዜው ቢጫ ወደጃ፣ ችግር የለም። ኦ ኦ ይህች መኪና እንዴት አይሻት! አሪፍ ናት። አዎ ወደርሻት። አዎ እኛ በሽቦ መኪና ነበር ያደግ ነው አንቺ ግን ዘመንሽ እ ይኸው በደንብ ያው ይሄን ስትነጂ ነው የሚያምርብሽ እስኪ አሁን በፊት አለሽ ቤት እ የለሽም አይደል እስኪ እስኪ ኦ ጭራሽ ወደ ኦቲቲቲ እያሽና በቃ